ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬትሪንግ ተመረቀ። ኩቺና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝን ቤቶች፣ ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የዓብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ። ጠናስጥልኝ፣ እንደምኗላችሁ፣ እንደምናመሻችሁ ተመልካቾቻችን፣ ይህ አዋዜ ነው። ማክሰኞ መጋቢት 2 ቀን 2017 የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ከሶማሊያ የደረሰን ሰበር ዜናም አለን። አብራችሁን ቆዩ። ዩክሬን ከእስከ ዛሬው ከፍተኛ የተባለም የድሮን ጥቃት ሩሲያ ላይ መፈጸሟ ተሰማም። በጥቂቱ ሦስት ሰዎች ሲገደሉ ከ18 በላይ መቁሰላቸው ተሰምቷል። ዘጠኝ የሩሲያን ግዛቶች በሸፈነውና ጦርነቱ ከተጀመረ ወዲህ መጠነ ሰፊ በተባለው በዚህ ጥቃት ሞስኮ 343 የዩክሬን ድሮኖችን መትቼ ጥያለሁ ብላለች። ዋና ከተማ ሞስኮን ሳይቀር ኢላማ ባደረገው በዚህ ሰፊ ጥቃት በርካታ ሕንፃዎችና ተሽከርካሪዎች መውደማቸውም ታውቋል። ይህንኑ መጠነ ሰፊ የዩክሬንን ጥቃት ተከትሎ ጦርነቱን ለማስቆም ያለመ የሰላም ንግግር በሳውዲ አረቢያ ተጀምሯል። የዩክሬንና የአሜሪካ ባለስልጣናትን በአንድ ጠረጴዛ ያገናኘው የሰላም ውይይት ወደ መጨረሻ የተኩስ ስምምነት የሚያቃርቡ ውጤቶች እንደሚገኙበት ተስፋ ተጥሏል። በሳውዲ ጅዳ በተካሄደው ንግግር የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሲሳተፉ፣ እዚያው ሳውዲ የሚገኙት የዩክሬን ፕሬዝዳንት ዘሌንስኪ ደግሞ ከሳውዲው ልዑል መሐመድ ቢን ሳልማን ጋር መገናኘታቸው ተነግሯል። ሁለቱ ተፋላሚ ወገኖች በሚያደርጉት የሰላም ድርድር ዩክሬን ዳግም ወረራ እንደማይፈጸምባት ተጨባጭ ዋስትና እየጠየቀች ሲሆን ሩሲያ በበኩሏም በ2014 ከዩክሬን የነጠቀችውን ክሪሚያንና ሌሎች አካባቢዎችን መልሳ ለመስጠት ፈቃደኛ አይደለችም ይባላል። ለዚህኛው ጦርነት ዋነኛ ምክንያት የነበረው የዩክሬን ኔቶን የመቀላቀል ውሳኔ ዛሬም ለሩሲያም የማይዋጥ ሆኖ ቀጥሏል። የሰሞኑ የአውሮፓ መሪዎች የሰላም አስከባሪ ሰራዊት ወደ ዩክሬን የመላክ እቅዳቸውን የሰላም ውል ከተደረሰ በኋላ ማለት ነው የሞስኮ መንግስት ፈጽሞ አይቀበልም። ዛሬ ጠዋት ለሶስት ሰዓታት የተካሄደው የሰላም ንግግር ከሰዓት በኋላም ቀጥሎ የተካሄደ ሲሆን፣ በዚህኛው የሳውዲ ንግግር ሩሲያም አልተሳተፈችም። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ውጤቱን ከአሜሪካም እንሰማለን የሚል ምላሽ ሰጥቷል ለጋዜጠኞች። ይኸው የሳውዲ የሰላም መድረክ ዩክሬን ከትራምፕ አስተዳደር ጋር የተፈጠረውን ውጥረት ለማድረግ መልካም አጋጣሚ እንደሚሆንላት ይነገራል። በተለይ ትራምፕ ያቋረጡትን ለዩክሬን ይደረግ የነበረውን ወታደራዊና የመረጃ ድጋፍ እንዲቀጥሉ የኪቭ ባለስልጣናት እያግባቡ ናቸው ይላሉ የተለያዩ ዘገባዎች። በሌላ ዜና ሩሲያም ከፍተኛ የጸጥታ ስጋት ናት ብላለች ስዊድን ዛሬ ከሰዓት በኋላ ባወጣችው መግለጫ የሀገሪቱ የደህንነት አገልግሎት ባወጣው ዓመታዊ ሪፖርት የሩሲያም የወረራ አመለካከትና ዝንባሌ በስዊድን ላይ ከፍተኛ ስጋት ደቅኗል ሲል አስጠንቅቋል የስዊድን ኔቶን መቀላቀል ደህንነቷን ያጠናከረ ቢሆንም የሞስኮን የመረጃ እንቅስቃሴ እንዲጨምር ማድረጉን አመልክቷል አሁን በስዊድን ያለው የጸጥታ ሁኔታ አሳሳቢ ደረጃ ላይ ይገኛል፣ ያለው ተቋሙ በተለይ ጽንፈኞችን በማስታጠቅና በማሰማራት አደጋ የማስፋት ተግባር ሊካሄድ እንደሚችል ገልጧል። ሩሲያ በዩክራይን ላይ ወረራ መፈጸሟን ተከትሎ ስዊድን ባለፈው የፈረንጆች ዓመት የኔቶ አባል መሆኗ ይታወቃል። የፊሊፒንስ የቀድሞ ፕሬዝዳንት ሮድሪጎ ዱቴርቴ ባለም አቀፍ የወንጀል ፍርድ ቤት ትዕዛዝ በቁጥጥር ስር መዋላቸው ተነገረ። የ79 ዓመቱ የቀድሞው ፕሬዝዳንት ከሆንግ ኮንግ ወደ ሀገራቸው እንደተመለሱ ማኒላ አውሮፕላን ማረፊያ በፖሊስ መያዛቸው ታውቋል። ለስድስት ዓመታት ፊሊፒንስን የመሩት ዱቴርቴ የጸረ አደንዛዥ እጽ ዘመቻ በሚል በሺዎች የሚቆጠሩ ሰዎች እንዲገደሉ ማድረጋቸው ይነገራል። ዓለም አቀፉ የወንጀል ችሎትም ከዚህ ዘመቻ ጋር በተያያዘ በሰብዓዊነት ላይ ወንጀል ፈጽመዋል በሚል ነው የእስር ማዘዣ ያወጣባቸው ተብሏል። የቀድሞው ፕሬዝዳንት ማኒላ አውሮፕላን ማረፊያ ሲደርሱ በወንጀል ተከሰው እንደተያያዙ ሲነገራቸው የምን ወንጀል በማለት ሲጠይቁ ተደምጠዋል። ዱቴርቴም የአይሲሲ ችሎት ወደሚገኝበት ዘሄግ ስዊዘርላንድ እንደሚወሰዱ ይጠበቃል። ሰውየው በመጪው ግንቦት ለአንድ የፊሊፒንስ ከተማ ከንቲባነት ለመወዳደር ድጋፍ የማሰባሰብ ዘመቻ ላይ ነበሩ። ፊሊፒንስ ከስድስት ዓመታት በፊት ከአይሲሲ አባልነት መውጣቷን የጠቀሰው የሮይተርስ ዘገባም የቀድሞ ፕሬዝዳንት ቃል አቀባይ የቀድሞ አለቃውን መታሰር ሕገወጥ ሲል መተቸቱን ዘግቧል። ታዋቂው የፊሊፒንስ የፖለቲካ ተንታኝ ሪቻርድ ሃይድሬን ደግሞ በፊሊፒንስ ታሪክ አዲስ ምዕራፍ ጅማሮን ያበሰረ ሲል እርምጃውን አድንቋል። የሕግ የበላይነትና የሰብአዊ መብት የሚጠበቅበት አዲስ ምዕራፍ። በማዕከላዊ ሶማሊያም አልሻባብ በአንድ ሆቴል ላይ በፈጸመው ጥቃት በርካታ ሰዎች መገደላቸው ተነገረ። በለደወይኒ በተባለ ከተማም የአልሻባብ ታጣቂዎች በመኪና ላይ ቦምብ አጥምደው ካፈነዱ በኋላ ሆቴሉን ወረው ተኩስ መክፈታቸው ታውቋል። ፖሊስ በጥቃቱ አራት ሰዎች መገደላቸውን ሲያስታውቅ የአይን እማኞች የሟቾች ቁጥር ከ10 በላይ መሆኑን ገልጸዋል። በርካቶች መቁሰላቸውንም እንዲሁ። አልሻባብ ጥቃቱን የፈጸመው ፖለቲከኞች፣ የጸጥታ ባለሥልጣናትና የሀገር ሽማግሌዎች ታጣቂ ቡድኑን ለመምታት በሆቴሉ ስብሰባ ላይ በነበሩበት ጊዜ ነው ተብሏል። ከዋና ከተማ ሞቃዲሾ በ335 ኪሎ ሜትር ርቀት ላይ የሚገኘው በለደወይኒ ከተማም በአልሻባብ ላይ ዘመቻ የሚካሄድበት ስልታዊ ስፍራ እንደሆነ ይነገራል። በሆቴሉ ስብሰባ ላይ የነበሩ አብዛኞቹን ተሳታፊዎች በሕይወት ማትረፍ መቻሉን ፖሊስ ሲገልጽ ይሄ ዜና አየር ላይ እስከዋለበት ጊዜ ድረስ የጸጥታ ኃይሎች የሆቴሉን ሕንፃ ከከበቡት የአልሸባብ ታጣቂዎች ጋር ውጊያ ላይ መሆናቸውን ዘገቦች አመልክተዋል። በሆቴሉ ውስጥ ደግሞ ከሰባት በላይ ታጣቂዎች ተኩስ መክፈታቸው ሲነገር፣ የሆቴሉ አብዛኛው ክፍል በውጊያው መፈራረሱን የዓይን እማኞች ለአሶሼትድ ፕሬስ ገልጸዋል። ኡጋንዳ የደቡብ ሱዳን ዋና ከተማ ጁባንና የሀገሪቱን ፕሬዝዳንት ሳልቫኪርን የሚጠብቅ ልዩ ኃይል መላኳን የሀገሪቱ ጦር አዛዥ አስታወቁም። ይህ የኡጋንዳ መንግሥት እርምጃ የተሰማው በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻዋር መካከል ውጥረት መንገሱን ተከትሎ ነው። የጦር ኃይሉ ዋና አዛዥ የሀገሪቱ ጦር ለምን ወደ ጎረቤት ሀገር እንደተሰማራ በዝርዝር ባይገልጹም የፕሬዝዳንት ሳልቫኪር መንግስት ላይ የሚቃጣ ማንኛውም እርምጃም ኡጋንዳ ላይ ጦርነት እንደማወጅ ነው ሲሉ ዝተዋል። ጄነራሉ የደቡብ ሱዳንን አጠቃላይ ግዛት እንደ ራሳችን መከላከል አለብን ሲሉ በይፋዊ የኤክስ ገጻቸው ላይ አስፍረዋል። የደቡብ ሱዳን መንግስት በጉዳዩ ላይ እስካሁን አስተያየት አልሰጠም። በደቡብ ሱዳን ያለውን የደህንነት ስጋት ተከትሎ አሜሪካም ከአስቸኳይ ጊዜ ሰራተኞች በስተቀር ዜጎቿ በሙሉ ሀገሪቱን ለቀው እንዲወጡ አዛለች። ባለፈው ሳምንት የሀገሪቱ ጦር ምክትል አዛዥና የማቻር ደጋፊ የሆኑ ሁለት ሚኒስትሮች በቁጥጥር ስር የዋሉ ሲሆን የተቃዋሚ ፓርቲ ቃል አቀባይ እስሩን የሰላም ስምምነቱን የሚጻረር ከባድ የመብት ጥሰት ነው ሲሉ ማውገዛቸው ይታወቃል። በቁጥጥር ስር ከዋሉት መካከል አንዱ ሚኒስትር መለቀቃቸው ተሰምቷል። አሁን በመጨረሻም ባለስልጣናቱ በቁጥጥር ስር የዋሉት በላይኛው ናይል ግዛት ነጩ ጦር በመባል የሚታወቁት ታጣቂዎች ከመንግሥት የጸጥታ ኃይሎች ጋር ከተጋጩ በኋላ ነው ተብሏል። በመጨረሻም ማንቸስተር ዩናይትድ በብሪታንያም ግዙፍ የተባለውን ታሪካዊ ስታዲየም በ2 ቢሊዮን ፓውንድ ሊገነባ መሆኑን አስታወቀም። ከአልትራፎርድ አጠገብ የሚገነባው ስታዲየም መቶ ሺህ ህዝብ የመያዝ አቅም አለው ተብሏል። አዲሱ ስታዲየም ተገንብቶ እስኪጠናቀቅ ክለቡ በኦልትራፎርድ መጫወቱን ይቀጥላል። የስታዲየሙ አጠቃላይ ፕሮጀክት ለ92000 ሰዎች የሥራ ዕድል ሲፈጥር 17000 ቤቶች ይገነቡለታል ስራው ሲጠናቀቅ በየዓመቱ ሁለት ሚሊዮን የሚጠጉ ጎብኚዎች እንዲመጡ ወይም ደግሞ እንዲጎበኙ ሲያደርግ በሀገሪቱ ኢኮኖሚ ላይ ተጨማሪ 7 ቢሊዮን ፓውንድ ዓመታዊ ገቢ ያመጣል ተብሎ እንደሚጠበቅ የክለቡ ኃላፊዎች ገልጸዋል። አሁን ያለው ኦልትራፎርድ ስታዲየም ለ115 ዓመታት አገልግሎት እንደሰጠ ይነገራል። ይህ አዋዜ ነው። ባራዶቹ መንደር በመሀል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናል ላይ ቆይታ በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬትሪንግ ተመረቀ። ኩቺና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝም ቤቶች፣ ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትእዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ የሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና፣ መሶብ ሬስቶራንትና ኬተሪንግ ይምጡ።